ስልኬን እንኳን ዝቅ እስከ ማድረግ አልጠበቀኝ፣ ወጋኝ ወጣ። እኔማ ደሜ በሙሉ የፈሰሰ መስሎ ሱሬን ዝቅ አድርጌ አየሁ። አይዞት በቃ አንዳንዴ እኮ ያጋጥማል። ከደሴ እስከ አዲስ አበባ ድረስ እስካሁን ድረስ ያሉ ዶክተሮች ሲወጉ እያሳሳቁ ነበርኝ። ከወጉኝም በኋላ አመሞት አይዞት አረፍ ይበሉ ነበርኝ

ስሜ እርግብ በላይነህ እባላለሁ። ዋው ስምሽ በጣም ነው የሚያምረው። የስድስት ወይም የሰባት አመት ልጅ እንደሆንኩኝ ነው የነገረችኝ ያሳደጉች ሌባዎቹ ታወቁ። የወይዘሮ ሜላት ጥላቶች ወይዘሮ ባዩሽና ሀሴት እንደሆኑ እንዲሁም የሃንዬን ፎቶ የሰረቀችውና መስቀሉንም ያሰረቀችው ባዩሽ እንደሆነች ታውቋል። ሃንዬ የወይዘሮ ሜላት ትክክለኛ ልጅ ናት። ሃና እውነቱን ለሰላም ነግራታለች። እውነቱንም አውቃለች። የወይዘሮ ሜላት ልጅ መሆኗንም አውቃለች ፎቶውን አሳይኝ ብላት ፎቶውን ካሳየቻት በኋላ ለምንድነው ክላሴ እየገባሽ እኔ በሌለው ሰዓት የምትፈልጊው ነገር ምንድን ነው ብላ እጠይቃት ነበር። የምትፈልገውም ሀሴት ከመጣች ጀምሮ በጣም ስለደነገጠች እና ፎቶዋን ማየት ፈልጋ፣ ያንን ፎቶ ስታሳያት በጣም ደንግጣ ጠላወታ ነበረ። ሁሉንም ነገር ለሰላምዬ ነግራታለች። እማዬ ክላስ እየገባሽ የሐሴትን ፎቶ እንደምትፈልጊ ነግራኛለች። ለምንድ ነው እውነቱን ልትነግርኝ ፈልጋለሁን መሰተል። ሰላም ለሀንዬ ነግራት ነበር። ቪዲዮውን እንድታሳያት ኢንተርቪው የተደረገችውን ቪዲዮ እንድታሳያት ፈልጋ ስታሳያት በጣም ደንግጣ ጥላት ስትወጣ፣ ሰላምዬም ምንድን ነው የተፈጠረው ሀንዬ ምን ሆነሽ ነው ብላ በጣም ደንግጣ ነበር። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 41 ቀጣዩ ክፍል መጥፎ ጓደኛዋ የወይዘሮ ሜላት ወይዘሮ ባዮሽ በወይዘሮ ሜላት ላይ የፈጸመችባት በጣም ከባድ ለብዙ አመታት የምትወዳትና የምታከብራት ከሷ ምንም ሚስጥር የማትደብቃት ናት። ሜላት የምትወዳት ግን በወይዘሮ ሜላት አኗኗር እንዲሁም ደግሞ በምትሰራቸው በቤቷ ሳይቀር የምትቀና እዛ ቤት በሄደች ሰዓት የሀሴትን ፎቶ አቅፋ ምስታያት የአንች ልጅ ብቻ አታስመሳያት እያለችም በጣም እሷን የምትናገራት ነበር። ለምን መጣች ነው ወይ፣ ባትመጣ ይሻል ነበሮኝ ብላ ለሜላት ነግራት ነበር። እዚጋ ግን እሷ ከመ የጀመረው የእሷ እጅ እንዳለበትና ከዚያም አልፎ ደግሞ ገንዘቧ በራሷው ገንዘብ ደግሞ የሀንዬ ፎቶና መስቀል እንዲሰረቅበት እያደረገችው ወይዘሮ አባዩች ናት። ሀሴትም በጭራሽ ሀንዬን እጥምድ አድርጋ ነው የምትይዛት፣ አትወዳትም። ሳሎንም እንደተቀመጠች እሺ እመቤቴቱ ምን ይንጣለች? ተቀምጠሻል፣ ስራ የለሽም ወይ? ወደ ኪችን ሄደሽ ስራሽን አትሰሪም ወይ? እያለች ለእሷም ስታመነጫጭቃት ነበር። ኪችንም ትሄድና ከኔ ጋር የጀመርሽው ነገር ብታቋርጪ ይሻልሻል፣ ክላስም እየሄድሽ ደግሞ የምትፈልጊውን ነገር ብትተይ ይሻልሻል እያለች እሷን ባየቻት ሰዓት ነገር የሚሸታት ልጅ ናት። ወይዘሮ ባዩሽም ከልጁ ጋር ተነጋግራ ያንን ብር እንዲቀበላትና እንዲሁም ደግሞ ያንን መስቀል መስቀሉን እና ፎቶ የተሰረቀላትን ልጅ እሱ አምሳ ሺህ ብር እንደሆነ ያንን አምሳ ሺህ ብር ክፈሉኝ እያለ እየደወለ እንደሚጨቀጭቃት ሁሉ እሷም ሀሴት እየደወለች እናትሽን ወይዘሮ ሜላትን ብር ብለሽ ጠይቂያት እያለች ወይዘሮ ሜላት ብር እንድትሰጥ ያደረገችው እሷ እንደሆነች ይታወቃል። እሷ እንዳታውቅ ተጠንቅቀሽ ካወቅሽ ታወቀች፣ ግን አለቀለን። በጣም ከባድ ሰው ምናት ስትል ለእሷ ነግራት ነበር። ገንዘብም ጠየቃኛለች ምን ላድርግ፣ እኔ ካንቺ የምደብቅሽና የምሸሽግሽ ነገር የለም። የጠየቀችኝ እንደው ገርሞኝ ነው እንጂ ገንዘቡ ትንሽ ነው ብላ ለባዩሽ ነግራት ነበር። ገና ተደላድላ ሳትቀመጥ እንዴት ነው ገንዘብ ብላ የምትጠይቅሽ? እሺ አንቺ ምን አሰብሽም? ብላ ስትጠይቃት እኮ ምን ላድርግ ንገሪኝ ብላት ለእሷ ወስድ ነግራት ለአሁኑ ስጫት፣ አትስጫት አልልሽም ብላ ነግራታለች። እዚህ ጋር እሷም ስልክ ታወራ ነበር እንዲሁም ደግሞ እሷን ለማማከር የመጣችው የዋዋና መልካሟ ጥሩ ጓደኛ አለችኝ እያለች የምታስበው እሷ ግን ከጎን ውድቀቷንና ኪሳሯን የምትመኘው እሷ ጋር እየሄደች የሆዷን ነበር የምታወራት። ስጫት ስላለቻት ያንን ሀምሳ ሺህ ብር ወደ ቤት ስትሄድ አንዬን ካሽቆጠቆጠቻት በኋላ ትደርስና ብሩን ልሰጥሽ ነው ከአልሽኝ በላይ ሀያ ሺህ ብር ጨምሬ ልሻለሁ ብላትም ሰባ ሺህ ብር ለሀሴት ትሰጣታለች። ሀሴትም ወደዛ ቤት አዲስ እንደሄደችም ወደ ኪችን ሄዳ ወይዘሮ ባዮሽ ለእሷ ምግብ እንድታዘጋጅላት ምን አይነቷ ከረፈፍናት እያለችም ሀንዬን እጥምዳ አድርጋታለች። ሀሴትና ሀና ወይዘሮ ባዮሽ በጭራሽ ሀንዬን አይወዷትም ሀናን ከዛ ቤት ማባረር ወይዘሮ ሜላትን ውድቀቷን የሚፈልጉ ናቸው። ከሰላምም ጋር በጭራሽ ወይዘሮ ባዩሽ አትዋደድም። ሀሴት በልጅነቷ እንኳን ወደዛ ቤት ከወይዘሮ ሜላት ጋር ለመሄድ ስታስብ፣ ሰላም ስለማትወዳት ሀሴትም መሄድ አትፈልግም ነበር። ሰላምዬ ካልሄደችን የማልሄድም ብላ የምትቀር ነበረች። ከምናሴም ጋር እንደተቀመጠች አንቺ ስራ የለሽም ወይ ብላ እንደዚሁ አመነጫጭቃት ነበር። እዛ ቤት ሰራተኛዋን ባየቻት ሰዓት በጣም ነበር የምትሰድባት እንዲሁም ደግሞ ሀሴትም ልክ ከወይዘሮ ባዩሽ ጋር ሆና ሁለቱም ከዛ ቤት መሯት እንዲወጣ ነበር ያደረጉት። ደግሞ እኮ አትወደኝም ምን አድርጊያት ነው እንደዛ የምትኝ እያለችም እቤት እንውለው ጋር እንደሆነች እሷን እያሰበቻት ነበር። ሀሴት በመጨረሻም መስቀሌን አንጪ ለምንድን ነው የወሰሽው ብላም ለእሷ ስትጠይቃት አርፈሽ ትቀመጪ እንደሆነ ተቀመጪ፣ ደግሞ ደረጃሽን እወቂ። ይህ መስቀል መቼም ቢሆን በአንቺ እጅ አይገባም ስትል ለሷ መልሳ አስጠንቅቃት ነበረ። እታምቹ ተብየውም ያንን ገንዘብ ለአሲር ተቀብሎ ሲሰጠው እየጨቀጨቀ ያንኛውን ልጅ አንጣ ብሩን ብሎታል። ምክንያቱም ፈያው ታመዋልና ለፈያው የሕክምና የሚሆን ገንዘብ ያስፈልገኛል ብሎ አሲር ስለጠየቀው እሱም የእሷን ፎቶና መስቀል ለሰጣቸው ሰዎች ያንን ብር እንዲሰጡ ተፈልጎ እየጨቀጨቃቸው ነበር። ሐሴት ከወይዘሮ ሚላት ከተቀበለች በኋላ ያንን ገንዘብ ቀጥታ ለልጁ ወስዳ ወይዘሮ ባዩሽ ስትሰጠው ያ ልጅ ደግሞ ለሱ ይሰጠዋል ያንን ብር እንዲያዘ ለአሲር ሲሰጠው አሲር ከየት ነው ያመጣኸው ብሎ ለተምቹ ጠይቆታል ዝም ብለህ ተቀበለኝ ብሎ ለሱ ሰጥቶታል ግን በጭራሽ አሲር ሰላም አልሰጠውም ያን ገንዘብ መቀበሉ ለእሱም ጥያቄ ጠይቆታል ለአንዬ ስልክ ደውሎላት ያንን ገንዘብ እንዲሰጣት ሲደውልላት ያንን የሀሴትን ፎቶ እትዬ አሳይኝ ስትላት ያንን ፎቶ እያየች ነበረ ጥላ ይወጣችሁ ብሩን ተቀበኝ ስላት ከየት ነው ያመጣኸው? እኔ በአባቴ ጉዳይ የማንንም እርዳታ አልፈልግም ስትል ለሱም ነግረው ነበረ። ያንን ገንዘብ ከተቀበለችው በኋላ አባቴ አባት ናቸው አላልሽኝም ወይ ብሎ ያንን ገንዘብ ከተቀበለችው በኋላ ለአባቷ ወስዳ አባቷ ሕክምና እንዲጀምሩ ስትናገር ከየት ነው ያመጣሹ ሃንዬ ገንዘቡን ለኔ ብለሽ አልሆነ ህይወት ውስጥ ገብተሽብኝ ይሆን ብለው እሳቸው ሃንዬን ጠይቀዋታል። አባ በጭራሽ

አዳሯን እንቅልፍ አልወሰዳትም ነበረ ምክንያቱም የኔ እናቴ ወላጅ እናቴ ወይዘሮ ሜላት ናት ማለት ነው ብላ እየተብሰለሰለች ምን ሆነሽ ነው ሀንዬ አዳርሽን እኮ እንቅልፍ አልወሰደሽም ብለው ኖላውም ለሀንዬ ነግረዋታል አባ ባክህ ጨንቆኛል እስትልም ለእሳቸው እመልሳለች ምን ሆነሽ ነው ገንዘቡን ያመጣሽው አጉል ህይወት ውስጥ ገብተሽ ነው ወይ ብለው እሳቸው ሲጠይቋት በገንዘቡ ጉዳይ አይደለም ሌላ ነው ያስጨነቀኝ ብላ ለእሳቸው ትነ እንነግራቸዋለን። ሁሉም ነገር አሁን ሊያልቅለት ነው። ህክምናህን ከጨረስክ በኋላ ወደ ሀገራችን እንመለሳለን ስትል ለእሳቸው ስትነግራቸውም፣ ሀይ አሁን እንደዚያ አይመስለኝም ብለው ለሀንዬ ነግሯታል። ምክንያቱም አዳርሽን እኮ እንቅልፍ አልወሰደሽም በማለት ለሀንዬ ይነግሯታል። ወደ ስራ ቦታ ሄዳ አሴር እሷን እሶ፣ ወደ ስራ ቦታ ሄዳ እሳቸውን ወደ ሆስፒታል ይዟቸው እንደሚመጣ፣ አባዬ አሲርን እንዳታስቸግረው ምስትል ለእሳቸው እነግራቸዋለኝ። ሆስፒታል እየይዟቸው ሲሄድ ሰላምዬ ስልክ ደውላ አንተ ታማኙ ሌባ ብላ ለሱ ገንዘቡን እንሰጠህልኝ ብላ ካመሰገነችው በኋላ በጣም ተተቃለዱ። በኋላ ወደ ቤት ታከመው ሲመለሱ ምን አይነት ዶክተር ነው ብለው ዶክተሩ እንዴት እንደወጋቸው ለአሲር ሲነግሩት አሲር በጣም ይስቅባቸዋል። ከደሴ አዲስ አበባ ድረስ እያከሙኝ ዶክተሮች እኮ እንዴት ነው እያሉ እየጠየቁኝ ነው። ይህ እኮ ገባ ወጋኝ፣ ወጣ ተጥቄ እንኳን ዝቅ እስከማደርግ ድረስ አልጠበቀኝም እያሉ ለአሲር ሲነግሩት አሲር ዝጋ በጣም ይስቃል። ትንሽ ጊዜ ነው ይተውታል። ለፋዘር አይዞት ብሎ ለሳቸው ሲናገር አይ አሲር፣ አረረረ የስ የሚቻል አይደለም አሞኛል በጣም ብለው ለአሲር ይነግሩታል። አሲርም አይዞት ብሎ መድሃኒቱን ልግዛሎት፣ ወረቀቱን ስጡኝ ብሎ ከሳቸው ተቀብሎ መድሃኒቱን ለመግዛት አሲር ይሄዳል ማለት ነው። ወይዘሮ እሜላትም እሷ እንግዲህ ድጋፏን አድርጋላታለይ ለሀንዬ በስራ ቦታ በኩል አባቷን እንዲታከሙ አድርጋለች በመጨረሻም ወይዘሮ ሜላት የሃንዬ እናትናት ሃንዬ አውቃለች ፎቶን ቪዲዮንም አሳይታታለች ሰላምዬ በጣም ለሰላምዬ ሁሉንም ነገር ነግራታለች እሷም ተከትላ ትሄዳለች እንግዲህ በዛሬው ክፍል ላይ ወይዘሮ ሜላትና አሃንዬ ይተዋወቃሉ ተብሎ ነበረ። አልተተዋወቁም። ሰላምዬ እግን ጠይቃት፣ በጣም ደንግጣ ሁሉንም ነገር ለሰላምዬ ነግራታለች። ሰላምዬ ለእናቷ ልትናገር ትችላለች። ያንን በቀጣይ ክፍል የምናይ ይሆናል። ቤተሰብ ባይባይ